አዳም እንዳያና ኢንተራፕት ሰታይንከሰማኛ አንተ ላትል ትችላለህ፣ አማርኛ ተመችቶ ነው። የሀድያ ልጅ ግን የሀድያ ልጅ በራሴ ቋንቋ ፍሎንት የምናገረውን አማርኛ እያንጋደድኩ ስለተናገርኩ ፋራና ሰገጤ እየተባለ ከማውራ በራሴ ቋንቋ ለምንድን ነው ያላስተማረኝ ብሎ እንደተጫነበት አድርጎ ሊያሰብ ይችላል። ዩ ኬን ናት ኮምፕሌንት ውጤት ልስንትብረት እኔ አዳምጠኝ። እኔ የሃዲያ ወንድሜን እየተንተባተብ ከአማርኛ አውራ ብዬ አላስገደድኩምም አልጠየኩምም። የኦሮሞ ወንድሜን አማርኛ አውራ ላልኩትም አዳምጠኝ፣ በኦሮምኛ ተዳኝ፣ በኦሮምኛ ጨፍር፣ በኦሮምኛ ዝለል፣ እሬቻ አክብር። ሀብታሙ በሻ ታቦት ሲያከብር ማርያም ማርያም እያለ ሲዘምር ከነጠላዬ ላይ አረንጓዴ ቢጫ ቀይ ያለው ብለህ በመቀስ አትቁረጥ። በፖሊስ አይርነል ቆይ ልጨርስ፣ ልጨርስ፣ ልጨርስ። ሌላ ርዕስ መስሎኝ ነው የነገርኩ። ይሄን የቀላቀቀው ሰባ ስምንት ፐርሰንት ነው አሜሪካ ውስጥ ፐርሰንት ራሱ በሜጆሪቲ መሆኑን እየነገርኩ ነው። አይገናኝም ከኢትዮጵያ ስናወራ፣ አፕሮክሲማትሊ ስናወራ አንድ ሰው በግምት እና እንዲህ ይሆናል ብሎ ሲያወራ አሁን እኮ ሰባም፣ በጣም ቤስት ሜጆሪቲው እንግሊዝኛ ተናጋሪ ነው። ብዙ ነው። አማርኛውም ኢትዮጵያው ሰማንያ ፐርሰንት ይሆናል አማርኛ የሚችለው። አያና አማርኛ ይችላል። ሽመልስ አብዲስ አማርኛ ይችላል። ብርሃኑ ጁል አማርኛ ይችላል። አብይ አህመድ አማርኛ ይችላል። አማርኛም ኦሮምኛም የማይችሉ ግን ብዙ ሚሊዮን ሰው መጥራት ይችላል። ገብቷል። አበባ ላይ ኢትዮጵያ ውስጥ አማርኛ አዳምጠኝ። ኢትዮጵያ ውስጥ ተገደው የሚሆን ወደው አማርኛ የሚናገሩ ብዙ ሰዎች አሉ። እኔ ያልኩት አያና በኦሮምኛ አትዳኝ አላልኩም። አትጨፍር፣ አትዝለል አላልኩም። ወላይተውም አያድርግ አላልኩም። ደስ ይለኛል። አም ሀፒ ፎ ዩ ዱ እኔን ገና አትጨቁነኝ። እኔን በአማርኛ ፍርድ ቤት ስቆል ጨርስ ሲሆን ይ በአማርኛ ፍርድ ቤት ስቀይ ኦሮሚያ ክልል ነው ማወራል አማርኛ የሚናገር የሚሰማ አማርኛና ኦሮምኛ የሚችል ከቻለ ጥሩ ነው ለሁሉም እንዲያገለግል። አረ ፍርድ ቤት ጠፍቶ ነው እንዴ ዳኛ እየቻለ ኮኖ ማያስተረጉ ያኮ ዲስክሪሚኔሽን እኮ ነው የሆኔ አጋረንት ዩ እያንዳንዱ አማርኛ ይችላሉ እዛ የሚቀመጡ ፍርድ እያልኩ ያለት ል መስል አሁን ኦሮሚያ ክልል ላይ ኦሮምኛ የስራ ቋንቋ ይሁን የፍርድ ቤት ቋንቋ ነው። እዛ ላይ ጥያቄ የለኝም። ኦሮሚያ ክልል ላይ ይሁን፣ ደቡብ ክልል ላይ፣ የትኛውም ሀገር ላይ የትኛውም ሶማሌ ክልልም ይሁን አማረኛ ቋንቋ የኢትዮጵያ ሰፊ ውዝብ የሚናገረው ቋንቋ ስለሆነ የፍርድ ቤት ቋንቋ መሆን አለበት። ከኦሮምኛ እኩል ከሶማሌኛ እኩል የስራ ቋንቋ መሆን አለበት። እዛ መስሪያ ቤት ውስጥ ዳኛ ካለ አማርኛ መናገር አለበት። ሁለት ኦሮሞ የሚናገር ካለ አንድ አማርኛ የሚናገር መቆም አለበት ለአማርኛ የሚናገረው ተብሎ ገብቷል። አባባሌ እዚህ ሀገር ስትሄድ፣ ለምሳሌ ላይሰንስ ቢሮ ስትሄድ፣ ስፓኒሽ የሚናገር ሰዋል ስፓኒሽ የሚናገር ሰው ስፓኒሽ የሚናገረውን ሰው በስፓኒሽ አውርቶ ያገለግለዋል። ለምን የስራ ቋንቋ እንዲሆን ተደርጓል? ይሄ እኮ ነው የተከለከለው። እኛ እኮ ይሄን ነው እኮ የነፈጉን እኮ ነማ እና አያና አትናገርም፣ የሚሉ ነውእኔ ዮኒ አንድ ነገር ልጠይቃችሁ። አንዳንድ ጊዜ በሃይፐርቦሊ ውስጥ ራሱ መለሰልኝ እኮ መልሶታል። እሱን አይደለም የምልህ ኖ ጀስት ጀኔራል። ሌላ ስተርጓሚታች ያለው ሰው እንዲሰማን ማለት ነውሌላ ሰው አለሆኒ ስራ ላይ የሚሰራሁ ላይሰንስ ቢሮ ስትሄድ እንግሊዝኛ የሚያወሩ ስፓኒሽም የሚችሉ ሰዎች አሉ። እነዛ ሰዎች ሰርቪስ ሰርቪስ ጊቨር ናቸው፣ አለ ወይንም ደግሞ ሰርቫንት ናቸው፣ ሰርቪስ ሰርቫንት ናቸው አገልግሎት የሚሰጡ ሰዎች ናቸው ማለት ነው ኦፊስ ውስጥ በወደድክም ጠላም ስፓኒሽ የስራ ቋንቋ ሆነ ማለት ከእንግሊዘኛ ሆነ እንደዛ ነው የሆነ አለ ስለዚህ ኦሮሚያ ክልልም ከኦሮምኛ ጎን ለጎን አማርኛ የስራ ቋንቋ መሆን አለበት እንዳይሆን ግን የሚያደርጉት እነማን ናቸው እናያና ለምን ለአማርኛ ጥላቻ ስላላቸው ለአማራ ህዝብ ጥላቻ ስላላቸው አማርኛ እዛ ጥላቻ እዚህ በነገራችን ላይ እዛ አይውድም አማርኛ ትለዋለህ። በአማርኛ ስማ አማርኛ ብጠላው ነው እንደዚህ፣ ቅኔውንም ዘርፍ የሌለው ሰውዬን አምጥተ አማርኛ አይከብድም። ማነው የሚያስገድደኝ? ይሄን አስተሳሰብ አየኸው አይደል? ይሄ ነው ብልሹ አስተሳሰብ። አንድ ነገር ንገረህ፣ አንድ ነገር ንገረህ። አሁን የተጣመመ እና የበላይነት አስተሳሰብ አላቸው፣ ምንልህ እነህ በተለይ ፌክ ኢትዮጵያኒስቶች የበላይነት አስተሳሰብ አላቸው፣ ምንልህ ለምንድ ነው ታውቃለ? አማርኛ ቋንቋ ተናጋሪ በሄደበት ቦታ ሁሉ ሌሎችን ኦቨር ፈንደመንታል ሌቭል፣ ለአድሚኒስትሬሽን ለፐብሊክ አድሚኒስትሬሽን የማንነት ልዩነቱ የቋንቋ ልዩነቶችን ሪስፔክት አድርገን እናስኬዳለን የሚለውን የፌዴራሊዝም ኤሰንስ ያልተቀበለ ነገር ፋይት ባክ የሚያደርግ እሱ ምንድን ነው አማርኛ ቋንቋ ተናጋሪ። አሁን አያና ይናገራ ሽመልስ ይነገራል። ኤሊትስ ኤሊትማ ለመሆን እኮ ሲስተሙ ውስጥ እኮ ፔኔትሬት አድርገህ ወደላይ የምትወጣበት አንዱ ነገር የፌዴራል የስራ ቋንቋውን አቀላጥፈህ መናገር እኮ ይሰር ግዴታ እኮ ነው፣ አደለ የራስህ ሕዝብ ውስጥ ማለት ነው፣ የራስህ ኮንስቲትዌንሲ ውስጥ ወደ ላይ ለመውጣት ራሱ የራስህን ቋንቋ መናገር በቂ አይደለም የሚለውን እንደ ጥሩ ነገር ነው የሚያቀርብልህ። አሁን አብታሙ በሚለው መንገድ የሚሰራው መቼ መሰለ፣ ልክ እነ ፈረንሳይ እንዳደረጉት፣ እነ ጃፓን እንዳደረጉት፣ ሌሎች ሀገሮች እንዳደረጉት ሀገር ስትገነባ የኔሽን ስቴት ፎርሜሽን አድርገ ያንን ሀገር በአንድ ቋንቋ ስር በአንድ ማንነት ስር ማስገባትን አሲሚሌት ማድረግ ከተሳካልህ እሱ የሚለው ነገር ይሰራል። ሰክሰስፉል ኔሽን ስቴት ቢልዲንግ አርገሃል ማለት ነው። ማለት ፍሪንጅ ይሆናሉ፣ ትንንሽ ይሆናሉ። ይሄ የባህል የመናመን የሆኑና ሌሎቹ ቋንቋዎች፣ ሌላው ህዝብ ግን በተሳለጠ ሁኔታ የአንድ ቋንቋ አንድ ማንነት፣ አንድ አስተሳሰብ ይሆናል ማለት ነው። ይህንን ማድረግ የሚያስችል የኔሽን ስቴት ፓወር አልነበረውም። ኔሽን ስቴት ፎርሜሽኑ በምኒልክ ጊዜ የነበረው ዝም ብሎ ባውንደሪን የማጽናት ምናምን ላይ በጣም ቢዚ ነበረ። ስትሬችም አያደርግም፣ ገብቷል። ግብር ለማስገበር ምናምን የሚበቃ ያህል ስትራክቸር ለመገንባት ነው የቻለው። ኃይለስላሴ ጊዜ ክሊር በሆነ ሁኔታ በህግ ደረጃ ተሰምሮበት የኢትዮጵያ የብሔራዊ ቋንቋ ነው ተብሎ አማርኛ ብሔራዊ ሃይማኖት ተደርጎ ኦርቶዶክስ ተደርጎ ተሰራ ማለት ነው። ኃይለ ስላሴ ኢንተራፕት ተደረጉ በሁለተኛው የጣሊያን ወረራ ማይግሬት አድረጉ። ተመልሰውም ሲመጡ ከዛ በኋላ የተማሪዎች ሙቭመንት ገለበጣቸው። ስለዚህ አልተሳካም ማለት ነው። የተማሪዎች ሙቭመንት ካስወደቃቸው በኋላ ማንነት ተኮር የሆኑ ትግሎች ኢትዮጵያ ውስጥ ተነሱ። ኢሪቨርስብል መልሰ ልትሄድበት በማትችል ሁኔታ በአንድ ማንነት ስር ሀገር መገንባት ከሸፈ ማለት ነው። ያለ አንድ ማንነት ይኑረን አላልኩም። ቆይ ቆይ ቆይ ቆይ፣ ኖ ኖ፣ ስለአንተ አይደለም። አውራው ኃይለ ስላሴ ነው። እንደ ስ

ኢትዮጵያ ብትቆርጠው እንደ ግንድ ንትን ቆርጠህ ነው እንጂ እድሜ ሉሲ ስትሞት አባዬ አባየ ብሎ ሀገር የረበሸ ልጅ እኮ ነው። እና ስትራክቸሩ ፌል ካደረገ በኋላ ናይንቲን ናይን ዋን ላይ የደርግ ስትራክቸር ሲወድቅ ማለት ደርግ ሲወድቅ፣ ኢትዮጵያ የነበራት ሁለት አማራጭ ነበር። አንደኛው ባልከናይዜሽን ነው። እነኚህ ብሔር ተኮር ትግል ይዘው የመጡ ኦነጉ ኦሮሚያን ይዞ፣ ቲፒኤልኤፉ ትግራይን ይዞ፣ ሌሎቹም ኤርትራው ሄዶ ሄዶ ሌሎቹ ተበታት ነው፣ ኢትዮጵያ ባልካናይዝድ የመሆን ነበር። ባልካናይዜሽን ሁኔታውም አይፈቅድም ነበር። ኢንተርናሽናል ኮሚኒቲውም ከሶቪየት ኮልድ ወር የፈረሰበት ጊዜ ስለሆነ ኮር ስቴትን ኮርኔሽን ማፍረስ አይፈቀድም። ስለዚህ ባልካናይዜሽን አላው አልተደረገም። ቲፒኤልኤፍ ሩል የሚያደርገው የኮሌክሽን የኢህአዴግ የሚባለው ኮሌክሽን ተደርጎ እነ ኦነግ ወደ ውጭ ተገፍተው ራሱ ሃንድ ሜድ የሆነ ኦፒዲዮ ምናምን ተጠፍጥፋን የተሰራችሁ ምናምን ለእዛው ሰራርተውት ከቻሉ ማለት ነው። ፌደራል መልታይናሽናል ፌደራሊዝም ግዴታ ሆነ። ወይ ትበተናለህ ወይ መልታይናሽናል፣ ሁለት ምርጫ ነው ያለ። ለዚህ ነው ኢትዮጵያ ፌደራሊዝም። ካሚንግ ቱጌዘር ነው ወይስ ሆልዲንግ ቱጌዘር፣ ሁለት አይነት ፌደራሊዝም ነው ያለው። ካሚንግ ቱጌዘር ነው ወይስ ሆልዲንግ ቱጌዘር የሚለው ድቤት ሁሌ ያለው ለዚህ ነው ከሚንቱ ጌዘር ማለት ተበትኖ የራሳቸው ሀገር የነበሩትን ሰብስበ አንድ ፌዴራሊዝም ስታደርግ ነው። ሆልዲንግ ቱጌዘር ደግሞ ኦልረዲ የነበረው እንዳይፈርስ በፌዴራሊዝም ስታስረው ነው። ሁለቱንም አያሟላም፣ ሁለቱንም ያሟላል፣ መሀል ላይ ነው ያለው። እኛ እንትና ጀነሪክ አደለም። ኤኒዌይስ አሁን ባለንበት ሁኔታ ፌዴራሊዝሙ አላው የሚያደርጋቸው እንጆይ የሚያደርጉት የፖለቲካ ስልጣን አላቸው። ብሔር ብሔረሰቦች እና ህዝቦች ይሄ በቋንቋ በአሰፋፈር በማንነት በሶሻል ፋብሪካቸው በስሪታቸው ተደርጎ ተሰርቶላቸዋል ማለት ነው። ስልጣናቸው በዞን እንዲመርጡ ስልጣንን አኳር እንዲያደርጉ በራሳቸው ቋንቋ እንዲተዳደሩ የራሳቸው አካባቢ ሰዎች የሚናገሩ ቋንቋውን የሚናገሩ እንዲያስተዳደሯቸው። ይህን አንፈልግም የምንል ከሆነ በጣም ብዙ አይነት ምርጫ የለንም። ወይ የራሰ ሀገር ነው የምትሆነው ወይም ደግሞ ተጨፍልቀህ አንድ ሀገር ኔሽን ስቴት ለመገንባት ነው የምትሞክረው። ኃይለስላሴና ሚኒልክ ፌል ያደረገውን ዊች ኢዝ ኢምፖስብል ማለት ነው፣ አመድን መልሰ እንጨት ለማድረግ መሞከር ማለት ነው። የሚያዋጣን ነገር የጋራ ሀገር መገንባቱ ላይ ፌዴራል ስትራክቸሩን መሀሉን እንዴት እናጠንክር፣ ያሉትን ልዩነቶች እንዴት አክብረን እንሄድ ነው። ሰው አንድ አካባቢ ላይ የሚኖር ሰው አማርኛ ቋንቋ የሚችሉ ሰዎች እዛ አሉ። እኔ በቁጥር አነስተኛም ብሆን እዛ አካባቢ ላይ እኔ ስለመጣው ፍርድ ቤቱ ለእኔ ዳኛ ያቆምልኝ ማለት ራስህን በጣም ቴንፉት ቶል አድርገህ ማሰብ ነው። ገባ አደለ? አንድ ኦሮሞ ተነስቶ ወላይታ ሲሄድ የወላይታ ሕዝብ በኦሮምኛ ቋንቋ ለእኔ ዳኘኝ አይልም። አማርኛ ተናጋሪ ለምን እንደዛ ይላል? ወላይተኛ ተናጋሪ ጎንትን ባህር ዳር ላይ የባህር ዳር ፍርድ ቤት ጭቆና አደረሰብኝ በወላይተኛ የሚያወራ ዳኛ አላቆምልኝም አይልም። ለምንድነው አማርኛ ተናጋሪው በሄደበት ቦታ ሁሉ በሱ ቋንቋ የሚናገር ፈርስት ላንጅ ነው እሱ? ፈርስት ላንጅ የሆነውን ፍሉንሲ ያለኝና ይቁምልኝ እንዴት ትላለ? ምንድነው አማርኛ የሚናገር ሰው በቋንቋው እንዲዳኝ መጠየቁ ነው ፍትሃዊ ነው? ዲሞክራሲዊ ነው እንዴ? እኮ ተርጎምለት፣ ወይስ ፍርድ ቤቱ ራሱ በሱ ቅርጽ ይሰራ? ነው በቋንቋ የመናገር እኔ አሁን ቋንቋ አማርኛ ነው። ኦሮምኛ አልችልም። አንድ ሌላ ቋንቋ የለኝም። ቋንቋ አማርኛ ነው።

የኢትዮጵያ የስራ ቋንቋ አይደለም፣ አስተካክል። የፌዴራል ኢትዮጵያ ፌዴራል ስቴት ነች እኮ። አዎ፣ የፌዴራል ነው መንግስት። ስትራክቸራችን የክልል አለን፣ ክልል አለን፣ ፌዴራል አለን። ፌዴራል ማለት አሜሪካ ሪፐብሊክ ነው። አሁን ፌድ የሚባለው። ዶናልድ ትራምፕ ምን አለ ለኒውዮርኩ ሰውዬ፣ ብትመረጥ ገንዘብ አልሰጠም ፌዴራል ነው የሚለው አይደለም ሀይል ያለው ነው የፌዴራል ቋንቋ ማለት የኢትዮጵያ ቋንቋ ማለት ሌላ ነገር ልሰጧቸ የኢትዮጵያ ቋንቋ አዳምጠኝ ለሁለታቸው ለሁለታችሁ የሚያስታርቅ አንድ አይዲያ አለ የሌላው ቋንቋ ተናጋሪ ለምን ሲያኮርፍ አላይም እኔ አሁን ሁሌ ጥያቄ የሚሆንብኝ ምን ሆነ መሰለ ወላይታው መጥቶ ጓዝ ልብኛ አላየሁም ሀዲያው መቶ ጉራጌው መቶ፣ ሌላው ብሄር በሙሉ ኔቨርስ ላንጉዌጅ እንደዚህ ሰርቭ አልተደረገኩም ብሎ ሲያኮርፍም ሆነ ኮምፕሌን ያደርገ አይቼ አላውቅም። መብቴን መጠየቅ ወላይታው ለምን አልጠየቀም? እኔ እያልኩ ያለሁት እንደ ምናደርገው መሰለ ሀብታሙ፣ እሺ ገባን። አሁን የአንተን ምናደርገው መሰለ፣ ኢትዮጵያ ስትሄድ ኦሮሚያ ክልል ላይ ወይም ደግሞ ወላይታ ላይ ምን ስትሄድ ስፔሻል የሆነ አስተርጓሚ ቀጥረን አማርኛም ወላይትኛም የሚችል ትግርኛም አማርኛም የሚችል ኦሮሚኛም አማርኛም የሚችል ዳኛም ምንም እናቀርብልና ትፋታለን። በአጠቃላይ እኔን ለሚመስሉ አማርኛ ተናጋሪዎች ኢትዮጵያ ውስጥ መደረግ ያለበትን እኮ እየነገርኩህ ያለሁት። ከኦሮሚያ ክልል እስከ ሱማሌ ክልል ይሄ መደረግ አለበት። ክልል ላይ ሄደህ ለምን ኮምፕሌን አታደርግም? አሁን ኦሮሚያ ላይ ከምታደርግ፣ እኔ እኮ የምጠይቀው መብቴን ነው። ሱማሌ ክልል ላይ የሆነ ነገር ሀፕን አደርግብህ፣ በሱማሌ ቋንቋ ነው የሚተረጉምልህ። ኮምፕሌን ታደርጋለህ። ትክክል አይደለም እሱ ነው እኮ

ጂካ የተሳሳትው ነ ስላለች አያቀ ህገ መንግስቱ እ ሆለኔ ይፈቅድልኛሉ። ያልፈቀዱት እኮ ለመለ ስልጣን የያዙ ሰዎች ወያኔዎች እና ህገ መንግስቱም አይፈቅድልም። እሱንም ተሳስተሃል። ስህተት ላይ ስህተት ትናገራለች። አንዴ ስህተት ላይ እየተገነባ ስለሆነ ነው። ብልጽግና ኦሮሞ ላይ ነው የተመሰረተውን በልሽ። ሱማሌ ክልል የልኩኝ አንተ እያልክ ያለው መብቴን ነው እያልክ ያለው አለ ሱማሌ ክልል ላይ ኤግዛክት ለምን ተመሳሳይ ጥያቄ ለምን አታቀርበም? እኔ እኮ እየጠየኩ ያለት ሁሉም ቦታ ነው ሆን እየጠየቅኩ ያሉት ኦሮሚያ ክልል ብቻ አይደለም። አማርኛ ቋንቋ ኢትዮጵያ ውስጥ ለውጥ ኢትዮጵያ ውስጥ እኩልነት እንዲመጣ የምትፈልግ ከሆነ ኦሮሚያ ክልል ላይ አማርኛ አማርኛ የሚናገር ሰው ቀና ብሎ መሄድ አለበት፣ ስራ መስራት አለበት። መንግስት መስሪያ ቤት በቋንቋው መቀጠር አለበት፣ በቋንቋው ማገልገል አለበት። ኦሮምኛ እንዲናገር መገደድ የለበትም። ፍርድ ቤት ሲቀርብ አስተርጓሚ ያስፈልገው መብቱ ነው። የሀገሪቷ ቋንቋ የስራ ቋንቋ አማርኛ ነው። ልጨርስ። የወላይታ ልጅ አማራ ክልል ሲሄድ ዘግበኝ እሱ ነው እኮ የወላይታ ልጅ አማርኛ ከሄደ አማራ ክልል አዳምጠኝ ወላይታ ምናልባት ቋንቋ የሚሰራው የሆነ አሁን ሰማንያ ስምንት ቋንቋ አለና ሰማንያ ስምንት ቦታ ላይ ለየሁሉም ብሄር ይቀመጥ አትልም። ለመሰለ የማትልበት ምክንያት መሰል አሁን አሜሪካን ሀገር ሰባ ስምንት ፐርሰንቱ እንግሊዝኛ ተናጋሪ ነው አይደል? መጆሪቲ ማለት ነው። አማርኛ ኢትዮጵያ ውስጥ መጆሪቲ ነው፣ ሰባ ሰማንያ ፐርሰንት የሚነገር ነው። ወላይታው አማርኛ ካልተናገረ አስተርጓሚ ኖ ኖ አሁን እዛ ላይ አስተርጓሚ ያለ አማርኛ ተናጋሪ የበላይ ነው ሞለ አማርኛ ተናጋሪ የበላይ ነው። አሜሪካን ሀገር 100% እንግሊዝኛ ሊሆን ይችል ነበር። አሁን ቀንሶ ስንት ገባ ማለት ነው። አሁን ራሱ በአሜሪካን ሀገር 78% ነው። እሱ ኢትዮጵያ ብትሄድ ደግሞ ነው በፌዴራሊዝም የተነሳ አሁን ለምሳሌ ሁሉም የብሄር ብሄረሰብ የራሱን ቋንቋ ቢውልድ ማድረግ አለበት፣ በራሱ ቋንቋ መስራት አለበት በሚባለው ማጆሪቲ የሚለው ከዚህ በኋላ ተረት ተረት እንጂ ሪያሊስቲክሊ ሪያሊስቲክ አይደለም። እውነቱን ልንገርህ ማጆሪቲ ተናጋሪ አማርኛ ነው ብትለኝ ሪያሊቲ የሚሆነው ለምን መሰለህ? ኢትዮጵያ ውስጥ የኢትዮጵያ ስራ ቋንቋ ጠቅላይ ሚኒስትሩ የሚናገረው በአማርኛ ነው አልኩ። ፍርድ ቤት አሁን የፌዴራል የፌዴራል የስራ ቋንቋ አማርኛ ነው አይደለም? ትምህርት ቤት አማርኛ ይሰጣል። አንድ ብዙ ብሔር ብሄረሰቦች የስራ ቋንቋ ስለሆነ ተምረውታል። ስቶሪካሊም ደግሞ አማርኛ የኢትዮጵያ ቋንቋ ስለነበረ ብዙ ሰው መናገር ይችላል። አሁን የኢትዮጵያ ቋንቋ ሁለት ሁለት የሚናገሩ ሁለት እና ሶስት የሚናገሩ አሉ፣ በስተዋል ያስኬዳል። አሁን አያና ሁለት ቋንቋ ተናጋሪ ነው፣ ጥሩ ነው። ኦሮሞ በቋንቋ መዳኘቱ አይ ሃቭ ኖ ፕሮብለም። ሱማሌ ሁሉም በቋንቋ መገልገሉ ደስ ይለኛል፣ መብታቸው ነው፣ አከብርላቸዋል። የእኔን መብት ግን ጫፍ ልቀ አይደለም። አንተ ቋንቋን የምታከብረው ኮ እያልኩ ነው እኔ ሀብታሙ በሻ የከተማ ልጅ ነኝ፣ ቋንቋ የአማርኛ ነው ኦሮመኛን ለማወቅ ካልሆነ ለስራ ተገድጄ መልመድ የለብኝ። ትግረኛን አስገድደ ማስለመድ የለብም። እኔ አንተ ተገድጃለሁ ብላል። የዛሬ መቶ ዓመት ምኒልክ አስገድሎኛል ያልክ ዛሬ እኔን ማስገደድ የለብም። ገብቷል አባባሌ? ይሄንን መብቴን እኮ ላለማክበር ነው የሚሄዱት። ሆኒ ትክክል አይደለም ነው የኔ ጥያቄ። ገባ? እኔ እናንተ ሆኒ ከተማ ረጅም ሰዓት እንዳይሆንብህ እንዳይደክምበት። ቆይ ስማ እኮ እሱ ነው የምልህ አንተ አሁን በምትናገርበት ሌቨል ማውራት ትችላለህ። አፍህን የሚይዝህ የሚከለክል የለም። አካባቢው ላይ ያለው ፍርድ ቤት ዝቅተኛ የሆኑ ፍርድ ቤቶች፣ የአካባቢውን ሕዝብ የሚዳኙ ፍርድ ቤቶች ለአካባቢው ሕዝብ አኮመዴት እንዲያደርጉ ነው ስትራክቸራቸው የሚሰራ የመጠቀሚያ ቋንቋቸው የስራ ቋንቋቸው እዛ ቦታ ላይ የሚኖረው ሕዝብ በሚናገረው ቋንቋ ለሱ መብት ነው ተሰጥቶት። ቢኮዝ ብዙ ነው እሱ መጆሪቲ ነው፣ ስልጣን አለው ማለት ነው። ኢንጆይስ ዳት። ቆይ ቆይ ቆይ እሱ ኦኬ ሆልድ ኦን ኖ ኖ ዩ ኦኬ። ይኸውልህ አንተ እስከምትሄድ ድረስ ዩ ኦኬ። አንተ ስትደርስ ግን እዛ የነሱ መብት ላንተ ተሰጥቶህ አንተን እንዲያስተናግድ ትፈልጋለህ። አንተ ነህ ማለት ነው። ቆይ ማ ስማ፣ እኮ እሱን ነው የምልህ። ፍርድ ቤት እኮ የሚሰራበት መዋቅር አለው ዳኛ አለ። ፔፐር ሲስተም አለ። ፍርድ ቤቱ ቋንቋ አለ አይደለ? ፍርድ ቤቱ ቋንቋ ጎን ለጎን ዛሬ አማርኛ የሚናገር ዳኛ ጎን አንዱ ሰው ይሁን፣ አሁን ለምሳሌ ሦስት ዳኛ ሰምተን አለ እኮ እየደገምኩ ነው፣ የሚናገር ይሁን ምን ችግር አለ? ቆይ ይኸውልህ፣ አንተ አንተ ሆልድ ኦን። አሁን እኮ እሱን ነው የምልህ እኮ አንተ የሄድክበት ቦታ ሁሉ ሳተላይት ራይት አለ ሁለተኛ ሌላ ቋንቋ ተናጋሪ፣ አዎ ዳኛ ልጅ፣ ኤክስትራ ዳኛ አስረህ ነው የምትዞረው? ለምን ጌቶች ሲመጡ የምታስተናግድበት ብፌ ውስጥ ነው ያቀርቶ ያቀርቶ፣ ሌላ ዘፈን መጥቶ፣ ሰላሳ አራት ሰላሳ አምስት ዓመት በኋላ ነው እያልክ ያለው። የእናንተ መብት አልገፍም። የአዲስ አበባ ህዝብ ስንት ነው በቁጥር በቁጥር አሁን እስከሚባለው ከሰባት እስከ አስር ሚሊዮን እየተባለ ነው ሰ። ከሰባት እስከ አስር ሚሊዮን አምስት ሚሊዮኑ አማርኛ ተናጋሪ ነው ነበር። እንደው በግማሽ በትንሹ አለ። አምስት ሚሊዮኑ በአጋጣሚ ከነዚህ አምስት ሚሊዮን ውስጥ ለስራ ይንቀሳቀስ ኦሮሚያ ክልል ይሄ ለምንድን ነው አስተርጓሚ የሚደረግ? መብቱ አይደለም ወይ? አዲስ አበባ በቋንቋ መዳኘት በሀገሩ ላይ እንደ ሰከንድ ነው የሚሄደው። ፍርድ ቤት ነው የሚሄደው እንደ ኦሮሚያ ክልል እኔም አወራን አታውቃለሁ ለመሰለኝ እኔም አወራው። ፐብሊክ ሰርቪስ ነው እያወራ ፍርድ ቤት ሊሆን ይችላል፣ ጽፈት ቤት ሊሆን ይችላል፣ ቀበሌ ሊሆን ይችላል እያልኩ ያለሁት ይሄ ህዝብ በቋንቋ የመዳኘት መብቱ ነው። የሀገሪቷ ቋንቋ የፌዴራል ቋንቋ አማርኛ ሆኖ ሳለ እኛን ለመግዛት ነው እኮ አማርኛና እያነ የሚናገሩት እና የሚናገሩት ቢችሉም አማርኛ ኦሮምኛ ተናጋሪ ያደርጉናል ቢችሉ እንደዛ በግዴታ ላይ ያደርጉን ነው ማለት። አየ የኔን መብት የማይፈቅዱ ከሆነ ኦሮሚያ ክልል ላይ መብት አያና፣ የአያና መስተዳደር፣ የኦሮሚያ ክልል መስተዳደር ኦሮመኛውን ይናገር፣ ህዝቡን በኦሮመኛ አገልግል። አሞኬ ውዘት ዊሮኬ ውዘት ምንም ችግር የለብንም። ጎን ለጎን ግን አማረኛ ሰፊ ተናጋሪ ስላለው አንድ ሁለተኛ የኢትዮጵያ የሥራ ቋንቋ ስለሆነ ሁለት ይሄ አንድ ሪፕሬዘንቴሽን ይኑረው። ህዝቡን የሚያገለግል አማርኛ ተናጋሪውን የሚያገለግል ማለት አያናን መጨቆን አይደለም። ኦሮሞን መጨቆን ምንም አያያዝም ይሆን ይሄ ምንድን ነው? እኔን ለመጨቆን ነው የሚከለክሉት አማራኛ ተናጋሪውንና አዲስ አበባውን ለመጨቆን ነው የሚከለክሉት እንጂ የወላይታ ልጆች በዚህ ነገር ኮምፕሌንስ ያደርጉ ኦሮሚያ ክልል ሰምተጣቃለህ? የማ የወላይታ ልጆች ወይ የሀድያ ልጆች ኦሮሚያ ክልል ላይ አልተዳኘንበትም ብለው ኮምፕሌንስ ያደርጉ ቅሬታዎች አይተጣቃለህ? ምን ዶር ዜታ አሁን የሌለው አሁን ወላይታው ሀድያው ከምባታ ኦሮሚያ ክልል የሚኖር ብዙ የነሱ የደቡብ ወንድምና እህቶቻችን የሚኖሩበት አለ። but i never heard them saying that በዚህ በኩል ካልተደረገልን እንደዚህ ተቸግረናል ብለው ሲወጡ ሰምቼ አላቅም እያልኩ ነው፣ ብራዳ አኔ ቀደም ቀደም ምን አልኩ መሰለ እኔ የኔን መብት እኔ የኔን መዕልም እኔ አሁን ህገ መንግስታዊ መብቴን ነው የጠየኩት ይሁን ይሄ የኢትዮጵያ ህገ መንግስት። ኦኬ ስለዚህ፣ አዲስ አበባ ላይ ኦሮሞ ማይኖሪቲ ነው አሁን። ስለዚህ ራይቱ ይከበራል፣ ይተረጎምለታል። ምን ችግር አለው? ለምን የፌደራል የሚሆነው? ለምን የፌደራል ይሆናል? ኦሮሞ ማይኖሪቲ ነው የሚለው ትክክለኛን አቀማመጥ አይደለም። አንደኛ አዲስ አበባ በፌደራል ደረጃ ስትል አሁን የፌደራል ኦሮሚያ የራሱ ክልል አለው። አይደለም በፌደራል ደረጃ ማይኖሪቲ አይደለም። በፌደራል ደረጃ የት ነው ኦሮሞ ያለው? ለምሳሌ የፌደራል ደረጃ ኦሮሞ ማይኖሪቲ አይደለም። አዳምጠኝ። የፌደራል ደረጃ አንደኛው የህዝብ ቁጥር ያለው ኦሮሞ። ኖ ኖ ኖ። በምን? በፌደራል ደረጃ አንደኛ የህዝብ ቁጥር የህዝብ ብዛት አንደኛ ኦሮሞ ነው። በምን አወቅ? በህዝብ እና ቤት ቁጠራ የዛሬ አመት በተናገረ ሰው ሳይሆን አይ አይ የዛሬ 18 አመት በተደረገው

እንዴት መሰላ ማጆሪቲ uh -huh።